ምን ያደናብራል ያያ ያት ይደም ደንባራ። አንቺ ራሱ ምን ያደናብርሻል? ይሄ ሻት ይጭ ሰማኛ ነው ሰውዬ መጣብኝ። አልመጣሁብም። እሺ ምንድን ነው የምትቀባጥሪው? ማየት ካልቻልሽ የሚመራሽን ሰው ፈልጊ። አሁን ከመንገድ ላይ ዘርበይልኝ ትሂድበት። አንቺ አለ እዛ ጋር ጥሩ ነገር አለ። አይመስለኝም፣ የሆነ ነገር እየሸተተኝ ነው። ያንቺ አፍንጫ ደሞ ማሽተታ ሰርቾም። ደግሞ ደሞ ምንድን ነው እዛ ጋር የሚወራጭ ሰው አይታየሽም እንዴ ነው ወይስ ከሩቅ ማየት አቆምሽ? ይስኪ እንዴ መሲ አይደለች እንዴ? ምን እየተፈጠረ ነው? ኒኒት እንዴ ቆይስኪ ትንሽ እንመልከታቸው። አንዳንዴም ማየት እኮ ጥሩ ነው። አንቺ አምሻል መሲ እኮ ናት እንዴ። እና የሆነችስ እንደሆነ ሰምኛለች። ሴትዮ ክብርሽን ጠብቀሽ ብትሄጅ ይሻልሻል። ካልሆነ ለሚፈጠረው ነገር እኔ ምንም አይመለከተኝ። ምንድን ነው ሲታገሱ ሽግባሽ እንጂ ንገሩኝ ባያቱኝ ትሰማኛለህ? ማንም ወንድ ጥሎኝ ሄዶ ያውቅም። እሺ፣ እኔ እንደነሱ አይደለሁማ። ካላወቅሽኝ፣ አቤል ነኝ። አቤል ደግሞ ከእንዳንቺ አይነት ቀፋፊ ሴት ጋር ቆሞ ማውራት እራሱ መዋረድ። አንቺ ከሌሎች በምንም አትቻዩ። ትሰማኛለህ? እኔ መሲ ነኝ። እኔ ቆሜ አንተ አትሄደም። ሲቀጥ ደግሞ ስታይል ለምፀሩን ለሚቆም ገብቶኛል። ግን አትመጥነኝም ማ እኔ አቤል ሰሚኛለሽ እዚህ ምድር ላይ አንድ አንቺ ሴት ብትቀሪ እንኳን አትመጥኝኝም። ወይ ታይፕ አይደለህም፣ ትለኛለች አሰሚው ምን ሆነሽ ነው? ያ ሁሉ ስንጣራ ለበር እንዴ እ እኛ ከአቤል ጋር የተጣላሽ መስሎን በዛ ዙረን ስንመጣ በዚህኛው ቀደምሽን። ቆይ ምን ብሎሽ ነው ሲጀመር? አቤል ማን እኔ? እኮ መሲ ነኝ፣ ማንም ደፍሮ ሊናገረኝ አይችልም። እሺ፣ እሱማ ልክ ነሽ፣ ማንም ደፍሮ ሊናገርሽ አይችልም። ግን ተራጀሽ አልኩ። ለማንኛውም ተያውና ተረጋጅ። አንቺ ደማትነት እዚ ምትጅ ኮ እኔ እንሂድ አቤል አንተ አቤል አ ምንድን ነው ቆይ ምን ሆነሃል እንደ እብድ ብቻህን እያወራህ እኮ ነው ደግሞ አንተን ነው የፈለግኩት እንጂ ሌላ ማን ማለት ነው አቤል አቤል ደህና እንደ እስቶን ቆይ ይችላል ሴጣን ሴጣን ታውቃለህ አረ የምን ሴጣን የሴጣን ታላቅ በቃ እንደዛ ነው ይገጠም አቤ ላ የምር እራስ ዳናይ ምንድነው ሰው ነህ ብዬሽ መንገሪ ምን ስቃለህ እንዴ አንተ ስትቀልድ ነው እንጂ። የሴጣን ታላቅ ምን አይነት ሰው ነው? ቆይ እኔ ግን ዝም ማለት የሆንክ ንፋስ ነገር ነው የምትመስለው። ዝም ብለህ ትነፍሳለህ ማለት። ምን ለማለፍ ፈልገሽ ነው? አልገባኝም። ንፋስ ምንድን ነው እንዴ? ለሞራል አታስብ። ስነ ልቦኔ ይነካላትም እንዴ? እኔ የምልህ ግን ለምን ይሆን ፈላስፋ ነገር አለ። እንደውም ጥሩ። ዛሬ አብረንና ማለት አብረን ነው አምኝ። እኔ ከአንቺ ጋር አልሄድም። ሁ በሰላም ሀገር ማለት ምን ችግር አለ? አብረን ነው። ችግርም አለው። እኔ ከሴት ጋር ነው የምሄድ የምፈልገው። ደግሞ ካንቺ ጋር ስሄድ አንዷ ብታልፈኝስ? ምን አልካተ እንዳልባ አረ አለ መሲ፣ ግን እዴቷ ለቀቀሽ ማይደል እስካሁን እየተከነከነሽ በቃ፣ እሺው ቦታ ለምን ሰጪዋለሽ? እሱም ይሄን አይተኸው እንደዚህ የሚያደርገው አለም። እውነቷን ነው ደግሞ ለዚህ ጢባራያም፣ አንቺ እኮ ስትበዥበት ነው ደግሞ እኮ። እሱም ሰው ሆኖ እንደዚህ ያደርጋል። እንደ መሲ ስላላወቃት ነው የከፈተውን አፉን እንዲዘጋ ነው የምናደርገው። ምን አለሽ ማኪ? በይ ቀኑን ብቻ ይጠበቅ፣ እኔማ እንሰራለት። አለ መስ ያደለው አላወቀኝ ማለት ነው። ቆይ ግን ምን ያናደደሽ መጋጨታችሁ ነው ወይስ ንግግሩ ነው? ማለቴ ምንም ሊገባኝ አልቻለም፣ ለምን ይሄን ያክል ቦታ እንደሰጠሽ እራሱ። እንዲያውም ትተሽ ነበር መምጣት የነበረብሽ። እራስሽን እራሱ ማብራራት አይጠበቅብሽም ነበርኩ። አንቺ ምንድን ብዘራርጪ ያምሻል እንዴ?

ምን ትወራጫለህ? ለጅንጀና ሄዶ ያልተሳካለት ወጣት መዘን ሰው ስታጣ ከነፋስ ጋር መጣ አላት። ጀመርክ? አንተ ደግሞ ዝንበል ያለብህ እዚያ እንዴት ነው የምወጣብህ? ለራሴ ጸብጸብ ብሎኝ። ቆይ እንዲ ሰው ማንነቱ ይረሳል። በግድ መሆን የማይቻል ሁሉ ማለት አይከብድም። ብቶ እንደዚህ ታደርጋለህ። ታደርግም ማን አስደንግጦ ነው? የትኛው መንገድ መጋኛ መጥቶ ነው? ቆይ እዚህ ግቢም ይሆን ይሁን የገባ ነገር አለ። ዛሬ ሁላችሁም ነገር ነገር እያላችሁ ሆ ደሞ እስኪ አንተ ምን ሆነ? እንዳዳምጠ ይህ መጋኛ ነው፣ ተድሮን ሽማግሌ ነው። ለማንኛውም አለ ነው። እቺ ሳሮን ገና ግቢ ከመግባት የለከፈች። እሺ ይሁን። ቆይ ምን አለበት ግን አንዳንዴ ጉልበት የምጠቀምበትን ቦታ ብትል፣ ሁሉም ቦታ እኮ ይጎዳል። አሁን የምታሳጣኝ ምን ጠቀማለች ሳሮን? ሳሮን አልገባኝም። የትኛው ሳሮን? ስንት ሳሮን አለች እዚህ ግቢ? ማለት አለ ወንድማችን ነው ያው ተመሳሳይ ነን ብዬሽ እኮ ነው። ቆይ አንተ እያያ ተጋጭም እንዴ? ትሰማኛለህ? ዛሬ እኔ አሁን ያለሁበት ይበቃኛል። ከማንም ጋር መጋጨት አልፈልግም። ቆይ ምንድን ነው ቁጭ ብልግ የሚያሰራ ታዲያ? ወይስ የማላውቀው ጉዳይ አለ? ተንበቀበክ እኮ እሰይ ጉዳይ ነው። እሺ ምኑ ነው? ይሁን የማላውቀው ጉዳይማ አለ። ያለ ምክንያት አይሻልም አይባልም። ለካ እደርስበት አይደል?

ቅድም ለምን ሳሚ እንዲመለስ አደረግን? አፍዶ ስለመጣረ ስለዚህ እሷን መቀጣት አለባት። እሷ እኮ አልሰማችም ስናወራ፣ ማለት ህጉን ስናወጣ። ህግ ህግ ነው። ቆይ አንተ ችግር ምንድ ይናት እንታወቀለን ለምን ያለበት ችግር በዱጻ ትናገረ እኔ ከአንቺ ምንም ችግር የለብኝም፣ ግን ህግ ብረስ ካወጣን ድረስ መከበር አለበት። አይመስልሽም? እንደ ተማሪ መሰረት

አንድ ምሱ ይጻፈው ደብዳቤ የለም። እኔ የምልሽ አለ ወይዬ ጓደኛዬ። የሀቤል ሁኔታ ግን በጣም የገረመኝ። ምኑን የገረምሽ እንዴ? መሲን እንዴት እንዳላት አይተሽ አል አይደለም። ወንዶች ሁሉም የሚንሰፈሰፉላት ልጅ በንቀት ነው ያያት እኮ። እንእን እንዴ! አሁን ገና ገባኝ። ለምን ትናንትና እንደዛ እንዳባረቀች ለካ ከእሱ ጋር ተነጋግራ ነው። እና እውነቷን እኮ ነው እ ምን የተለየ ነገር አላት። እሱን አላውቅም፣ ግን መሲ ናት። ለዛ መች ሙስትእ ይኳሄጣለ እኔ ግን ምንም አልገባኝ የምታወሩት ነገር እንዴ፣ አንቺ አለም ነቂ እንጂ የዞረብሽ አልተኛው። እንደውም እሷ ይሄ እኔ ብቻ ነኝ ተወዳጅ ምትለው ነገር ያስተነፍስልኝ አራለ እንደዚህ ትናገሪያለሽ? እንዴ፣ ጨምረሽ አልዋክሽ አንቺ። አቤት፣ ስለ እኔ የሚመለከትሽ ጉዳይ አለ። እ ንገሪ መልሽልኛ። ጎሽ፣ አሁን ነው ጨዋታ ይደረው። እሺ ከዛ በኋላስ? አንቺ ግን ተመችቶሽኛል። ምስጢር እንጂ ደሞ ለምንድን ነው እንደዚህ የምትሉኝ? እያወሩ ማርያም እያሉ እንኳን ዝም መማለት ልመጂ እስኪ ምን ሆነሽ ነው? ያምሻል እንደ ደሞዝ ብለሽ አትጎራጭ። እያሰብሽ ያለውን ነገር ከጭንቅላት ዎማለት ምን ለማለት ፈልገሽ ነው? ቆይ ባልቀንስ፣ ምን ልታደርጊኝ ነው? ሴት ተረሳሳን እ እንዳስታውስሽ አትገፋፍ፣ አትፍጠኝ። ፍሬሽማ ምን እችላለሁ እይ ባ ነው እኔ ነው። አይ ጥላ ነው እኔ ከሆነ ስሜ አቤል ነው። አንተ አይደለም፣ አቤላም ልትይኝ ትችያለሽ። ይሄን የመሰለ ስም ያለኝ ሰው እሱ አይመለከተኝም። ለምን እንደላ ደለም፣ ህግ ህግ ነው። አንቺ ከሌሎች በምንም አትለይ። አንቺም ተማሪ፣ እነሱም ተማሪ። ስለዚህ ሁሉም ተማሪ እኮ ነው እንጂ እኔ ከአንቺ ምንም ችግር የለብኝ ምንም የሚጠቅመኝም የሚጎዳኝ ምንም ነገር እሺ። እኔ አጥናው ማላጥናው መረጃ ተማሪ ብቻ እሺ። አንዴ የመስማት ችሎታ ካለሽ ሰውን በሰውነቱ በማንነቱ ልታከብሪው ይገባል። ግን እኔ አንቺን ሳያየሽ፣ ግን ምንም ከሰው ጋር የምትግባቢው አይመስለኝም። ያው እንደ ሰውኛ ነው፣ ዞሮ እንኳን እንኳን አይገኝም። አንተ ደንባራ መቀመጥ እችላለሁ? አይ ሳን ታውቋል? እያስፈቀድከኝ እኮ ነው። ምን ሆነ? አዎ እያስፈቀድኩ ነው። ምን ነው? ደግሞ እንደባለፈው ብትሮጥስ ብዬሽ እኮ ነው። ለመያዝ እንዲመቸኝ። አንዴ ሙድ ከያስከ አትለቅም ማለት? ይሁን ነገር አለ እንዴናት? ሰሞኑ ዝም ታብስታል። እስኪ ንገረኝ የምረዳ ነገር ካለ። ምን ያልሆንኩት ነገር አለ ብለህ ነው። አንተ ግን ቁም ነገር አታውቅም፣ ለማማከር እንኳን አትሆን። ሰውነት ብዬ ብነግርክ አትደም። ቀልድና ከልቤ የሆነ ነገር ላይ እንጂ በቃ እኔ ስቀልድ ቁም ነገር ያለኝ አይመስላችሁም ማለት። ለማንኛውም ልትነግረኝ ከፈለክ ልሰማ ዝግጁ ነኝ። እሺ ልመንክ ሳም። በጣም ጨንቆኛል። ከሳሩ ፍቅር ሳይዘኛ አይቀር መስል። ምን ማለት አልገባኝም። እየቀለድክ አይደለም አላት። እሷ እኮ እንዳጨርሰው ሳሚ። እሺ። ከመጀመሩ ነው ያፈቀርካል ማለት? ይቆየብ እንጃ አላውቅም። ሀሳቤ በሙሉ ስለሱ። ማፍቀር ደስ የሚል እንጂ ግራ የሚያጋባ አይደለም። ግን መጀመሪያ ልብህን በደንብ አድርገህ አዳምጥ። እዛ ልብህ የሚልህን በሙሉ አድርገ መጠየቅ ካለብህም ጠይቃት። እንደምታፈቅራትም ጭምር ንገራት። እንዴት እሱ አይደል? ግራ አይገባኝ እንዴት መናገር እንዳለብኝ እንዴት ማድረግ እንዳለብኝ። ናቲ ተመልከት፣ መጣችል። በቃ በኋላ እንገናኛለን። አረቆይ ትንሽ አትቆይም ታዲያ? ወዴን ነው አይ ናቲ፣ ምንድን ነው ደረሰኝ? ስመጣ ሰላምታ ይቀርም? እባክህ ግን አገብቶኝ እንዲሁ እኔ እምልሽ ከዚብር ጋር ግን ደህና ናችሁ አሁን? ደህና የሰማሽው ነገር አለ? ኧረ ያው እንዳይጥና ድመት እየሆናችሁ ስለሆነ ማን ተበላ ማን አልተበላ ብዬሽ ነው። አንቺም አታርፊ እሱም ከአንቺ ታዲያ ምን አስጠየቀሽ? አንቺ ግን ማይመለከትሽ ነገር ከምታወሪ ለምን አርፍሽ አታጠኚው? እሱ አይሻልሽም? እየጮሽብኝ እኮ ነው። ስለ ጠማመዳችሁ ብዬ ነው። ካጠፋው ይቅርታ። ትሰምኛለሽ፣ እዚህ ግቢ ማናችሁም ያወቃችሁ ይመስለኝ። እኔ እኮ መሲ ነኝ፣ በደንብ ቦታዬን ማክሰው ነኝ። ገብቶሻል? ከማያረባ ሰው ጋር የምንጣመድበት ምንም ጊዜ የለኝም። እ እንዲህ መሲ አለም እኮ ነኝ። ደህና ነሽ ግን? እየጮሽብኝ እኮ ነው። ምንም አላደረኩም፣ እንደ ጓደኛ ለመጠየቅ ብቻ ነው። የሚያናድድሽ ከሆነ ግን ሊቀር የሚችል ነገር። ትሰምኛለሽ፣ ደህና ሆንኩ አሉ። አንቺን አይመለከትሽም። ሲቀጥል፣ በደንብ ቦታዬን ማክሰው ነኝ።

እቺ መክሊት ሲያሳ ስለ አቤልሽ ሲነሳ አራስ ነብር ነው የሚያደርጋት። ማለት አልገባኝም። እናንተ ልጆች ግን ሁለታችሁም አላማራችሁኝም። ምን ያላማረሽ? አንቺ እና መክሊት አቤልን ሳትወዱት ተቀበሉ ማኮሪ። አንቺ ልጅ ግን ያምሻል። እኔ እኮ መሲ ነኝ። ሞቼ ነው ኮሜኑስን ማፈቅረው። ያምሻል ግን እዚህ ነገር ግን ይገባሻል። ፍቅርተኛ ያለች እንዴ ደሞ ዲ ማንሲ እሺ ምንድነው? ልታቶ ከኛ ፈልጋ በጣም የሚቀርብሽ ሰው ከአንቺ ፍቅር ይዞ ምን ታረጊያለሽ? ይሄማ ይሄ መናናቅ ነው። እገባለታለሁ ምን ስለላናት? ምን ስትሉን? ከዚህ ግንብ ጋር የተላተምከው ወንድሜ ይበል እንግዲህ፣ የመሞቻን ቀን ያፈጠንከው እራስህ ነው። ምን ናቲ? ምን? አይ ምንም፣ ዝም ብዬ ነው። ዋክስ፣ ቀልድ ነው ፍቅር እኮ ተፈጥሮ የለገሰን እንድቅስቶታ ይህ ምርሽን ነው። ተመስገን የሆነ ሰው ሊቀየር ነው። እንዲህ የሚቻል አለ እንዴ? ለከ ውስጥ ውስጡን ይዘሽው የለ። ይመችሽ ሳሪ ይሳሪ ምን ለማለት ፈልገው? አንተ ደግሞ በቃ ምንም የማላቅ ነው አይመስላችሁ። እኔ እኮ አንቺ ስለ ፍቅር የምታስብ የሚመስለኝ ነበር። ሰው እኮ ነኝ። እንዴት ታላስ አቃለሳ እኔም እንዳንተ የተደባለቀ ስሜት ወይም ደሞ እይዞ ብቻ። አንቺ ፍቅር ይዞሻል። አንተ ደግሞ በቃ ለሰንበቱ ካላለ አይገባህማ። ደ ቆይ ግን ግናቲ ሰሞኑ ዝም ታብታል። በሰላም ንንጃ። አበዛው እንዴ። ቆይ ምን እየተካሄደ ነው? እየጠየቁ መልሰ ጠይቀኛል እንዴ። እንጃ ጠየቁክ እንዴ? ወይኛ አቤት። ቆይ ምን ሆነ ነው? ተረጋጋና ነገርኝ እንጂ። ምን ሁሉ ለንገረ ይከብዳል። ይሁሌ መጀመሪያ ትንፋሽ ውሰድ፣ ከዛ በኋላ ደግሞ ረጋብን፣ ከዛ በኋላ ተነግረኛል። ምንድን ምንድነው? በቃ ያበጠው ይፈንዳ። ከሳሩን ፍቅር ይዞኛል። የምርህን ነው? ምን ያስቃል እንዴ? ግን የምርህን ነው? በእናት እየቀለድኩ ነው። በል አልቀለድኩ፣ የምሬን ነው። እውነት? ቆይ፣ እኔም ማላቃት። ሳሩን የምትባል ልጅ እዚህ ትምህርት ቤት ገብታለች እንዴ? አቤላ ደግሞ ሙርት ይዛል አይደል። እዚህ ግቢ ውስጥ ከአንድ ሌላ ሳሩን አለች ብለህ ነው? ወይኔ የፈረው ደረሰ ማለት ነው። ቆይ ምን ስትል አፈቀርካት? ውጤዋ ተመችቶ ነው ወይንስ ደሞ እሷ የአንተ አባወራ እንድትሆን ፈልገን? እንዲ ምን ትቀባጥራለህ? እየቀባጠርኩ እኮ አይደለም። አንተ ፈሪ፣ እሷ ደግሞ ጉልቤ። እንዲ ፍቅር እኮ አያለሁ ንጉስን የሚያንበረክካል። አሃ የኛ ሮሚዮ አይ ጉድ። ደግሞ መጣች። ማናት የመጣችው? እያያታ

አልገባኝም። የሰው ልብ ከሰረቁ በኋላ አልገባኝም ማለት ትንሽ ያከብደንዴ። ነገሩ አወሳሰብሽው። እንደ ምንም ያወሳሰብኩብ ነገር የለም፣ ግልጹ ነው የማወራው። ነገሩ ምን አስጨነቅ ነበር ማለት ነው። አዎ ነው መሸሽ እንደ ማለት አይ በቃ እንሂድ። መሰለኝ ቆይ ወዴት ነው የምትሄደው? እንደ ዋናውን ነጥብ ነገርኩ። እሺ ምንድን ነው ነገሩን ሳታወሳስብ ይገኝ። እሺ አንተ ማምስ በእናት እሺ፣ ስለይ ስማት ትጥሪብ በጣም ነው የምታስጠላኝ። በጣም የምር ነው እሷ የምትጠላት። ምንድን ነው እሷ? ከሌሎቹ በምን ትለያለች? የምር በላ አድናቂ ነኝ እዚህ ትምህርት ቤት እሷን ምን ይጠላ ያለ አይመስለኝም ነበር። ምኑ አሁን አልኪ? ቆይ እንዴት ነው እኔ ሳላውቀው ጋዜጠኛ ነሽ? ጥያቄዎችሽ ሁሉ እኮ ጠንከር ያሉ ናቸው፣ መርማሪዋ። ቆሺ ምንድን ነው ንገሪኛ፣ መሲን እንደምጠላት። ቆይ ስለ መሴ እውነቱን ማወቅ ነው የምትፈልግም? አዎ ምን ዳዳላልክ። እኔ መሰረት የምትባልጅ በጣም ነው የምታስጠላኝ። በጣም ከዚህ ትምህርት ቤት እንደሷ ምጠለውን ላይ ለ አይን ነው በላይ ምትመጣው እሷ ናት። ናዚ፣ ግን በሰላም ስመጣ ሁለት የምትሄደው ማ ሄድኩኝ? እኮ አንተ ማለት ነበር አስኮነን